ሰላም ወደ አራተኛ ክፍል ተማሪዎች፣ የዛሬው መልመጃ እስከ ዛሬ ልምምድ በምናደርገው ዙሪያ ነው። ገጽ አንድ ላይ የሚገኝ መልመጃ ነው። ይህ እንደሚከተለው ነው። አራት ጥያቄዎች አሉት። ለዛሬ ሁለት ብቻ ነው የምንሰራው፣ ረጋ ብለን አስተውለን ሳንሰለች እንዲያመች ማለት ነው። የመጀመሪያው ጥያቄ እንደምታዩት የአንድ ፓተርን ሼር ቁሙ ሁለት ሸ ሲደመር ሶስት ቢሆን ይልና ሀ ለ ሐመሩሃ እያለ የሚጠይቀን ክፍል አለ። እዚህ ጋ በደንብ ላብራራ። ያውና ጥያቄ ይሄ ነው እያላችሁ ያለው ይሄ ማለት ነው። እና ይሄ ምንድን ነው እያለን ያለው፣ ሀ ላይ እየጠየቀን አንደኛውን ቁም ተናገሩ ነው። አንደኛውን ቁም እንድንናገር እንግዲህ ሸ ማለት ተራ ቁጥሮቹ ቢሆኑ እንደምታዩት እዚህ አንድ ሁለት ሶስት አራት እያለ ተራ ቁጥሩ ይሄዳል። ይሄ ማለት የሸ ዋጋ ማለት ነው። ይሄ ምን እንደማለት ነው እንግዲህ ተራ ቁጥሮቹ ናቸው። ስለዚህ በዚህ መሰረት አሁን ሸ አንድ ብትሆን እሸ ቦታ ላይ አንድን እንተካለን ማለት ነው። ሁለት ሲባዛ በአንድ ሁለት ሲደመር አንድ አምስት፣ ያዩችን አምስት ሰጠን ሁለት ሲባዛ በሁለት የሸዋጋ ሁለት ብቱን አራት ሲደመር ሶስት ሰባት። ሁለት ሲባዛ በሶስት ስድስት ሲደመር ሶስት ዘጠኝ። ሁለት ሲባዛ በአራት ስምንት ሲደመር ሶስት አስራ አንድ እያለ ይቀጥላል። እርግጥ ነው እኛ የተጠየቅነው የአንደኛውን ብቻ ነው። ያ መልስ አምስትን ብቻ ነው የምንመልሰው ማለት ነው። ስድስተኛውን ቁም ይለናል። እንግዲህ እንደነገርኳችሁ ሸን ስድስት ብሎ መቀየር ነው። ሁለት ሲባዛ በስድስት አስራ ሁለት ሲደመር ሶስት አስራ አምስት ይሆናል ማለት ነው። ሐመር ውሃ ላይ አስራ ሁለተኛውን ቁም ነው የሚለን ሸን አስራ ሁለት አድርገን ይችን ሸን አስራ ሁለት አድርገን መቀየር ነው። ሁለት ሲባዛ በአስራ ሁለት ሀያ አራት ሲደመር ሶስት ሀያ ሰባት እናገኛለን ማለት ነው። አሁን ቀጣዩ ስራችን ደግሞ የሚሆነው እንዲህ ቴብሉ ይሰጠንና ማለትም ምን እንደማለት ነው። አምስት ሰባት ዘጠኝ አስራ አንድ እያለ የሚሄድ ፓተርን ቢኖርና እናንተ አረፍተ ነገሩን በተለዋዋጪ አረፍተ ነገሩን ይህንን አምስት ሰባት ዘጠኝ አስራ አንድ እያለ የሚሄደውን አካሄድ ሊወክል የሚችል በተለዋጭ ቀመሩን አስቀምጡ ነው የሚለን። አሁን ቀጣዩ የምናየው ሁለተኛው ጥያቄ ሁለት ጥያቄ እንሰራለን ብያችኋለሁ። በገጽ 131 ላይ ያለው መልመጃችሁ ነው ከየትም አላመጣሁትም። አሁን አሁንም ወደዛ ከመሄዳችን በፊት ረገጥ አድርገን እንያዝ። ዜጋ እስኪ አምስት ሰባት ዘጠኝ አስራ አንድ እያለ የሚሄደውን ፓተርን ሁለት ሲደመር ሶስት ሲመጣ አሳየን የሚል አይጠፋም። እሱን ላሳይ ያውላችሁ። እዚ ጋ ልምጣ። እዚ ጋ ስመጣ አምስት ሰባት ዘጠኝ አስራ አንድ እና አስራ ሶስት እና እያለ ይቀጥላል ማለት ነው። እና ምን አሁን እንግዲህ ይህ የትምህርት ክፍል ከዚህ ቀደም እንደተናገርኩት በደንብ አስተውሎትን ይጠይቃል፣ ማስተዋልን ይጠይቃል። አሁን ቁጭ ብላችሁ ማሰላሰል በደንብ ያስፈልጋልና አምስት ሰባት ዘጠኝ ሲል ምን አደረግኩ መሰላችሁ? ሁለት ሲባዛ በአንድ ሁለት ነው ሲደመር ሶስት አምስት መጣችልኝ። እዚህ ደግሞ መጣሁና ሁለት ሲባዛ በሁለት አራት ነው ሲደመር ሶስት ሰባት መጣ። እዚህ መጣሁና ሁለት ሲባዛ በአራት ሲደመር ሶስት አስራ አንድን ሰጠኝ። ሁለት ሲባዛ በአምስት ሲደመር ሶስት አስራ ሶስትን ሰጠኝ። አሁን እዚህ ጋር ምን አስተዋላችሁ? ሁለት ሁለት ሁለት የምትለዋ ሁሉም ቀራለች። ሲደመር ሶስት፣ ሲደመር ሶስት፣ ሲደመር ሶስት፣ ሲደመር ሶስት፣ ሲደመር ሶስት ሁሉም ቀራለች። ይልቅንስ የተለየች ነገር አንድ በጨመር ቁጥር የተለየ ነገር ያየ ነው። እዚሽ ጋር አንድ የምትለዋ እዚሽ ጋር ሁለት ሲባዛ ከሚለው በኋላ ያለችዋ ነገር እዚህ ጋር ሶስት እዚህ ጋር አራት የምትል ነገር አለች ይቺ ነች ለውጤም ያመጣችሁ በእያንዳንዱ ቁም ላይ እና ይቺ ነገር እንዴት አርጌ ላገናኛት ብዬ ሳስብ፣ ይች አንድ የምትል ነገር ከዚህ አንድ ጋር ተዛመደች። አይገርምም? ይቺ እዚህ ጋር ሁለት ያልኳት ከዚች ሁለት ጋር ተዛመደች። ሶስት ሶስት፣ አራት አራት፣ አምስት አምስት ጋር። እነዚህ ደግሞ እዚህ ጋር ያሉት አንድ፣ ሁለት፣ ሶስት ያልናቸው ሸ ይባላሉ። እና ከዚህ ተነሳውና ሁለት ሲባዛ በሸ ሲደመር ሶስት ሆነ ማለት ነው። ቀመሩ አይገርምም? በጣም ጥሩም። ሌላው አካሄድ እንዲህም አለ። ይሄንን በማትስ እንግዲህ ደህና የምትሞክሩ ወላጆች ካላችሁ ይሄም አይነት አካሄድ አለ። እሺ፣ በመቀጠል ወደ ሁለተኛው ጥያቄ ስመጣ፣ ሁለተኛው ጥያቄ ላይ እየጠየቀን ያለው ምንድን ነው? እንደነገርኳችሁ ለሚከተሉት ፓተርኖች እዚህ ጋር ማለት ነው። ሰንጠረጆቹ እነዚህ ሀለ ሀምሯ በሰንጠረጅ ሰጠንና ወደኋላ ጳካፕ መሄድን ነው ማለት ነው። ሰንጠረጆቹ በጣም ጥሩ ሰንጠረጆቹን እንደሚከተሉ አስቀምጫለሁኝ ለሁኝ። እሺ እዚ ጋር ልምጣ። ሀለ ሀምሯ ሁለተኛው ሀ ይሄ ነው ሁለተኛው ሀ የሸዋጋዎች እነዚህ ናቸው። እዚህ ላይ እንደምታዩቸው እዚህ ላይ ያሉት የሸዋጋዎች አንደኛ፣ ሁለተኛ ቁሞች፣ ቁም የሚባለው ማለት ነው። ከዛ የመጀመሪያው ቁም ስድስት ቢሆን ከዛ ሰባት ቢሆን ስምንት ቢሆን ዘጠኝ አስር፣ ከዚህ ተነሱ እናምጡ ነው ጥያቄው። ቀመሩን አሁን ምን አሰላሰር ና ምናደረግኩ መሰላችሁ ይችን ስድስት ሲደመር አልኩና ተውኳት። ይችን ሰባት ማለት ስድስት ሲደመር አንድ ሰባት ሆነች። ስለዚህ ይችን ስድስት ሲደመር ዜሮ ልበላት። እስቲ ቆይ፣ ይቺ ስምንት ማለት ስድስት ሲደመር ሁለት፣ ይቺ ዘጠኝ ማለት ደግሞ ስድስት ሲደመር ሶስት፣ ይቺ አስር ማለት ደግሞ ስድስት ሲደመር አራት። በጣም ጥሩ። አሁን ምን አየን? ሁሉም ጋር ስድስት ሲደመር ስድስት ሲደመር ስድስት ሲደመር ስድስት ሲደመር ስድስት ሲደመር አለ ነገር ግን እዚች ጋር አራት አለች። እዚህ ጋር ሶስት አለች። እዚህ ሁለት አለች። እዚህ አንድ አለች። እዚህ ዜሮ አለች። ዜሮ እንበላትና ከዚህ ጋር መጥቼ ሳገናኛቸው ቅድም እንዳልኩ ሳገናኛቸው ተመሳሳይ አይደሉም፣ ግን የሆነ ነገር አለ። ምንድን ነው? ይችን አራትን ለምሳሌ እዚህ ጋር ያለችዋን ባሳያችሁ ይች አራት ከዚህ ጋር መጥቼ ሳገናኛት በአንድ ታንሳለች እንጂ ተመሳሳይ ነው፣ በአንድ ታንሳለች። ይቺን ሶስት ከዚች አራት ጋር ሳገናኘት በአንድ ታንሳለች። ይቺ ሁለት ከዚህ መጥቼ ሳገናኛት ይቺ እዚህ ጋር ማሳያችሁ ደግሞ ሸዎች ናቸው ብያችኋለሁ። በአንድ ታንሳለች። ከዚህ ተነሳሁና ስድስት ሲደመር የሚለው ሁሉም ጋር አለ ብያችኋለሁ። ስድስት ሲደመር ብዬ ጻፍኩኝ። ከዚያስ ይቺ እነዚህ የምናያቸው ደግሞ ከሸ አንድ ተቀንሶባቸው ተቀንሶ ተቀንሶ ያሉ ናቸው። ስለዚህ ስድስት ሲደመር ሸ ሲቀነስ አንድ የሚለው ቀመር እናገኛለን፣ እላችኋለሁ ወደ ለልሂድ ለላይ ስንሄድ እንዲህ እንደምታዩት ተቀምጠዋል። ስንት ስንት ይላሉ? አራት ስምንት አስራ ሁለት የሸ ዋጋዎች እነዚህ ናቸው። አሁንም እዚህ ላይ ከላይ የምታያቸው አንድ ሁለት ሶስት አራት አምስት ቁሞች የአንደኛ ቁም ይሄ ነው። ሁለተኛ ቁም፣ የሶስተኛ ቁም፣ የአራተኛ ቁም፣ አምስተኛ ቁም እዚህ ጋር ይገኛሉ። አሁን ምን አደረግኩ መሰላችሁ? አራት ማለት አራት ሲባዛ በአንድ ትሞክሩና ካልሆነ ደግሞ እንዲህ ቢሆን እያላችሁ ነው የምትሄዱት። ስምንት ማለት አራት ሲባዛ በሁለት፣ አስራ ሁለት ማለት አራት ሲባዛ በሶስት፣ አስራ ስድስት አራት ሲባዛ ሀያ አራት ሲባዛ በአምስት። በጣም ጥሩ። አሁን እዚህ ሁሉም ጋር አራት ሲባዛ አራት ሲባዛ አራት ሲባዛ አራት ሲባዛ አራት ሲባዛ አራት ሲባዛ የሚል ሁሉም ጋር አለ። ይልቅንስ ማን ተለየች ቺ አንድ ሁለት ሶስት አራት አምስት የምትለዋ በእያንዳንዱ ቁም በሚሄድበት ጊዜ የተለያዩ ሆኑ እና ወደዚህ ወደ ሸዋጋዎች ሄጄ ስመለከት ተመሳሳይ ሆነው ቁጭ እና ምን ይሆን ታዲያ ፎርሙላው ስል እነዚህ ቁ ደግሞ እዚህ ጋር የምናያቸው አራት ሲባዛ በሸ ቢሆኑ ሳ አልኩኝና ቸክ ሳደርግ ትክክል መጣልኝ። የመጨረሻው ውድ ተማሪዎች ለዛሬ የሐመር ውሃ ይህን ይመስላል። ሰባት አስራ ሦስት አስራ ዘጠኝ ሀያ አምስት ሰላሳ አንድ በጣም ጥሩ ይህን እንዴት ላድርገው ስድስት ሲባዛ በአንድ ሲደመር አንድ ሰባት መጣ። ስድስት ሲባዛ በሁለት ሲደመር አንድ ስድስት ሲባዛ በሶስት ሲደመር አንድ ስድስት ሲባዛ በአራት ሲደመር አንድ ስድስት ሲባዛ በአምስት ሲደመር አንድ። ሁሉም ጋር ምን አለ? ስድስት ሲባዛ የሚልና ሲደመር አንድ ሲደመር አንድ ሲደመር አንድ ሲደመር አንድ። ሁሉም ጋር አለ። ይልቅስ እዚች ጋ ሲባዛ ካለ በኋላ ይች ፓርት ይቺ ከማባዛት ቀጥላ የምትመጣዋ ነገር እሷ ነች በእያንዳንዱ ቁም ላይ እየተለያየችብኝ ሄደችው እንጂ ሌሎቹ ኮፒ ፔስት ናቸው ተመሳሳይ ናቸው በቃ እና አሁን ይችን መጣሁኝና ከሸዋጋ ጋር ወይም ከቁም ገላጮቹ ጋር ሳያት ተመሳሳይ ሆነች እና ቀመሩ ምን ቢሆን አልኩኝ ስድስት ሲባዛ በሸ ሲደመር አንድ ቢሆን አልኩኝ አሁን እዚህ ጋር የምነግራችሁ በአንድ ይሄ አይመጣም። ይሄ ፓተርንን ፍለጋ ቀመሩን በተለዋዋጭ በንዴ አይመጣም። አሁን ለምሳሌ እኔ ልንገራችሁ፣ ግልጹ አሁን ይህን ስሞክር በመጀመሪያ እንዲህ ነበር ያደረግኩት። ይሄን ሰባት አደረግኩት ዝም ብዬ ይሄን ደግሞ ሰባት ሲደመር ስድስት አደረግኩት። ይሄን ደግሞ ሰባት ሲደመር አስራ ሁለት ይሄን ደግሞ እያልኩኝ ሰባት ሲደመር አስራ ስንት ነው የሚሆነው? 18 ነው። 18 18 አደረኩ። ከዛ በኋላ እንደዛ አደረኩኝና ለማገናኘት ሞክር። ከዛ ይችን ስድስትን 3 ሲባዛ በ2 ይችን አስራ ሁለትን 3 ሲባዛ በአራት ይችን 3 ሲባዛ በ6 ከዚያስ እያልኩ ኤኒዌይስ ባይ ዘዌይ ይመጣል። ይሄ እንዳላው ሳስባችሁ እንጂ ይመጣል። የሆነ ቀመን ሠርተን እንዳዳዳ ብለና ከዚህ በተሻለስ መግለጽ የሚቻልበትን መንገድ ብዬ ሳስብ፣ እንደገና ይሄኛው መንገድ እና ምን ልላችሁ ፈልጌ ግን ይሄን አይኔ ወይስ ማገናኘት እንችላለን። ግን ምን ልላችሁ ፈልጌ ነው በአንዴ ግልጽ፣ ግን በልምምድ የሚዳብር ነገር ነው። ደግማችሁ ደግማችሁ እንደዚህ አይነት ጥያቄዎችን ስታዩ ሊዳብር የሚችል ነው አንዲት ለምሳሌ ልንገርህ አሁን ሰባት ይቺ ሁለት አራት ስድስት ስምንት እያለ የሚሄድ ቢሆን አሁን ምን አያችሁ እዚህ ጋር እነዚህን ሰርዟቸውና ለጊዜው ማለት ነው አንደኛው ቁም ሁለት ቢሆን አራት ስድስት ስምንት አስር ከእዚህ ተነሳችሁ፣ አሁን ምን መፍጠር ትችላላችሁ? አሁን ይችን ሁለትን አንዴ ከለሮን ብሄራት ስግድ። እሺ ይችን ሁለትን ሁለት ልበላት። ይችንሳ ሁለት ሲባዛ በሁለት፣ ይችንሳ ሁለት ሲባዛ በሶስት፣ ስምንትንሳ ሁለት ሲባዛ በአራት፣ አስርንሳ ሁለት ሲባዛ በአምስት። ሁሉም ጋር ምን አለ? ይችን ደግሞ ሁለት ሲባዛ በአንድ ብላስ እችላለሁ። ሁለት ሲባዛ ሁለት ሲባዛ ሁለት ሲባዛ ሁለት ሲባዛ ሁሉም ጋር አለች። የተለየችዋ ነገር ማነች? የተለየ ነገር ያየሁት የት ላይ ነው? እዚህች ጋር አንድ ሁለት ሶስት። የሁለት ሲባዛ በአራት እዚህ ጋር አለች። እጭ አራት እጭ አምስት። ታዲያ ከዚህ ጋር መጥቼ ሳገናኛቸው ምን ሆኑ? ሸ እና ምን እንለዋለን? ሁለት ሲባዛ በሸ ቀመሩ ይሆን ነበር እንላለን ማለት ነው። ከማሜማት ዩቲብ ስቱዲዮ ወላጆች እጅግ አመሰግናለሁ። በእናንተ ምክንያት ነው እኔ እና ልጆቹ እየተገናኘን ያለ ነው እና ወላጆች እጅግ ጥረት እያደረጋችሁ ነው። አመሰግናለሁ። በጣም ጥሩ ለውጥ አለ። ሰብስክራይብ ያላደረጋችሁ እና ተደብቃችሁ የምታየው ግን ይህን አሁን ይህን ወረቀት ላይ ትጽፋለህ፣ ትደግማለህ፣ ወረቀት ፈርጋ ታሰምራለህ፣ ዳዳዳ ብዙ ድካም አለው። ወረቀት ታባክናለህ። እስኪ ታባክናለህ። እንደዛ እንደዛ እና ይሄን አጤናችሁ ይሄን አይታችሁ በቃ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ብታልፉ ከእናንተ አምስት ሰዓት ይሄን ሁሉ አይታችኋል። ይሄን ሁሉ እዚህ መድረስ ከቻላችሁ ደግሞ ጥሟችሁ ተመችቷችኋል ማለት ከተመቻችሁ ደግሞ በቃ ቴንክ ማለት እንልመድ። ተማሪዎች ወላጆቻችሁን አመስግኑ።